ኢትዮጵያ ለረጅም ዓመታት የግብርናው ዘርፍ ላይ ብቻ ያተኮረ የኢኮኖሚ ሞዴል ስትከተል መቆየቷ ኢኮኖሚው ላይ ቀላል የማይባል አሉታዊ ተጽዕኖ ፈጥሯል። አሁን ላይ ወደ ባለ ብዙ ዘርፍ ኢኮኖሚ መግባቷም አወንታዊ ለውጦችን ማምጣት ጀምሯል። በኢኮኖሚው ላይ የግሉ ዘርፍ ተሳትፎ ትኩረት ተነፍጎት መቆየቱም በአገሪቱ ኢኮኖሚያዊ እድገት ላይ ሌላው ችግር ሆኖ መቆየቱ ይገለጻል። ባለፉት ጊዜያት ኢትዮጵያ የመንግሥት መር ኢኮኖሚ ሞዴል መከተሏን ዋጋ እንዳስከፈላት ጠቅላይ ሚኒስትር አብይ አህመድ ይገልጻሉም። ለምሳሌ አብዮታዊ ዴሞክራሲ ተራማጅ የፖለቲካን ልሂቃንና የኢኮኖሚ ልሂቃንን በእኩል ላይ አያይም። ተራማጅ የፖለቲካን ልሂቃን ለህዝብ አሳቢ፣ ተቆርቋሪ ራሳቸውን እንደ ሻማ አቅልጠው ለህዝብ የሚተጉ ናቸው ይልና ሬንት ሲኪንግ ሲባል ፕራይቬት ሴክተር ነው ይላል ግን አይታችኋል እነዛ ተራማጅ አብዮታውያን ልሂቃን ዘራፊ ሆነው እነሱ ሀብታም ሆነው እንዴት የፕራይቬት ሴክተር እንዳቆረቆዙ አይተናል በተግባር ያ የተዛባ ምልከታ እነዛን ተራማጅ የፖለቲካ ልሂቃን ንጹህ ብፁህ አድርጎ የማሰብና የኢኮኖሚ ልሂቃን ደሞ የሬንት ሲኪንግ ምንጭ ናቸው ብሎ ማሰብ ኢትዮጵያ ውስጥ ተሞክሮ አከሰረ። እናም በኢኮኖሚው ላይ የነበሩ እነዚህን መሰል ስብራቶች ለመጠገን የመደመር መንግስት የትብብር ሞዴልን መተግበር መጀመሩ ተጨባጭ ለውጦችን ማስመዝገብ መጀመሩንም ነው ጠቅላይ ሚኒስትሩ የገለጹት። ለዚህም በቱሪዝሙ ዘርፍ በተሰሩ ስራዎች የመጣውን ለውጥ እንደማሳያ አንስተዋል። ፓብሊክ ፕራይቬት ፓርትነርሺፕ ኢትዮጵያ ውስጥ የገበታ ፕሮጀክቶች ጎርጎራ፣ ወንጪ ምናምን ላቸውን ሰርቷል። ምንም አጋነኛ አይደለም። እስካሁን በዞርኩበት ዓለም ጎርጎራን የሚያክል ጥራትም ግዝፈትም ያለው ሪዞርት አይቻላል። ለምሳሌ ይሄን የማያምን ሰው ጎርጎራ ብቻ ነው መሄድ ያለበት፣ ከዛ ይገባዋል። ግን የሰራው ፓብሊክ ፕራይቬት ፓርትነርሺፕ ነው። ፕራይቬትም አይደለም ፓብሊክም አይደለም ትብብሩ ያዋጣል ማለት ነው። ወንጪ ባለፉት ሶስት ወራት ሶስት ወር ብቻ አስር ሺህ የሳውዲ ሰዎች ወንጪ ጎብኝተዋል። አስር ሺህ ሳውዲ ብቻ። ቦታ የለም አልጋው ትንሽ ናት። ድንኳን እያሰሩ ማለት ነው። ቢበዛ አስተውት ምን እንደሚያመጣ ወንጪ አስር ሺህ ሳውዲ የሳበው የተሰራው ፓብሊክ ፕራይቬት ፓርትነርሺፕ ነው። ያዋጣል ማለት ነው። ይሄ ትብብር በኮሪደር ልማትና በአረንጓዴ አሻራ የተመዘገቡት ውጤቶችም እንዲሁ የትብብር ኢኮኖሚ ሞዴል ውጤቶች መሆናቸውንም አንስተዋል። በመንግስትና በሕዝብ ያለ ትብብር ለምሳሌ አረንጓዴ አሻራ ብዙ ጊዜ ብየዋል፣ 48 ቢሊዮን ዳላር ሕዝብና መንግስት ባይተባበሩ ይቻል ነበር? ፕራይቬት ሴክተር ያደርገዋል? ይሄን መንግስት ብቻውን ያደርገዋል? አንችልም። መንግስትና ሕዝብ ለጋራ ዓላማ አብረው ሲቆሙ አሳኩት። ኮሪደር ዴቨሎፕመንት አዲስ አበባ ኮሪደር ዴቨሎፕመንት ከጀመሩ በኋላ በጆይንት ቬንቸር በአዲስ አበባ እና በፕራይቬት ሴክተር ልማት ጀምረዋል። ምን ያደረገ መሬቱን ያለውን ሀብት ይዞ ባለሀብት አምጥቶ ሰባ ሰላሳ አርባ ስልሳ እያለ ዛሬ ግን አዲስ አበባ ውስጥ የሚሰሩ ሞሎች፣ ሆቴሎች፣ ሬስቶራንቶች ማንኛውም ነገር ቢያንስ ሰላሳ ፐርሰንት ሼር አዲስ አበባ አለ። በአንድ በኩል ስራ እየፈጠረ ነው፣ በሌላ በኩል ከእነዚህ የሚገኘውን ገቢ አስቡት። ከነዚህ በሚገኝ ገቢ ነገ መልሶ በርካታ ልማት ሊያመጣ ይችላል። በምን ሠራ? ይሄ በመንግስትና በግል በመንግስትና በህዝብ ትብብር ነው። በኢንዱስትሪው ዘርፍ ላይም ለግሉ ዘርፍ ምቹ ሁኔታን በመፍጠርና የትብብር ሞዴልን እውን በማድረግ ይበልጥ ውጤታማ ማድረግ ይገባል ተብሏል። መንግስት ስንባል የተካነው ከልካይነት ነው። ከልካይነትን ቀንሰን አስቻይነትን እናብዛ። ፕራይቬት ሴክተሩ እንዲሰራ የሚያስችል አውድ እንፍጠርለት፣ እንደግፈው። ካልደገፍ ኢንዱስትሪ አያንሰራራም፣ ካላንሰራራ ደግሞ ብልጽግና አይመጣም። እና ከከልካይ ወደ አስቻይ እንሸጋገር። ከመንግስት መር የኢንዱስትሪ ጉዞ ሚዛናዊ ትብብር እናረጋግጥ። መንግስት ሚናውን ፕራይቬቱ ሚናውን ይጫወትና በጋራ ፈጠራን አሳልጠን እድገት እናምጣ። የመደመር መንግስት በሁሉም ዘርፎች ከግሉ ዘርፍ ጋር በትብብር ከመስራትን ባሻገር ለግሉ ዘርፍ ተዋናዮች ምቹ ሁኔታዎችን በመፍጠር ብልጽግናን እውን ለማድረግ በትኩረት እንደሚሰራም ተገልጿል። በሌላ ጉዳያችን የምንመለከተው ኢትዮጵያ በተለይም ለፈተናዎች የማይበገር ኢኮኖሚን ለመገንባት ብዝሀ ዘርፍ ላይ ትኩረት አድርጋ እየሰራች መሆኑ ይታወቃል። የማክሮ ኢኮኖሚ ማሻሻያው ባለፉት ዓመታት የነበሩ ሰው ሰራሽና በተለይ ተፈጥሯዊ ጫናዎች ውስጥ እድገት እንዲመዘገብ ማስቻሉም ይታወቃል። አዎ፣ በዚህ ዓመትም የኢትዮጵያ ኢኮኖሚ የ10.2 በመቶ እድገት እንደሚያስመዘግብ ተተንብዋል። የኢትዮጵያ የኢኮኖሚ አሁን አይ ሁኔታ አፈጻጸም በተመለከተ ባልደረባችን ጌታቸው ባልቻ ያዘጋጀው ጥንቅር አለ። እስኪ እሱን አብረን እንከታተል። ከ2.2 ትሪሊዮን ብር ወደ 15.1 ትሪሊዮን ብር በሁለቱ ቁጥሮች መካከል የስድስት እጥፍ ያህል ልዩነት አለ። ይህ የገንዘብ መጠን ደግሞ የኢትዮጵያ ጥቅል ሀገራዊ ምርት በ2010 ከነበረበት አሁን የደረሰበትን የሚያመለክት ነው። ጥቅል ሀገራዊ ምርት ወይም ጂዲፒ የአንድ ሀገር ምርትና አገልግሎት መጠንን የሚያሳይ ነው። ከላይ በገንዘብ የገለጽነው የኢትዮጵያ ጥቅል ሀገራዊ ምርት እድገቱ በመቶኛም ይቀመጣል። በዚህም መሰረት የኢትዮጵያ ጥቅል ሀገራዊ ምርት ወይም ጂዲፒ ባለፉት ሰባት ዓመታት በአማካይ በየዓመቱ ከሰባት በመቶ በላይ አድጓል። በዚህ ዓመትም ከዓመታት በኋላ ባለ ሁለት አሃዝ የሆነውን የአስር ነጥብ ሁለት በመቶ እድገት እንደሚያስመዘግብ ተተንብዮአል። የኢትዮጵያ ኢኮኖሚ ባለፉት የለውጥ ዓመታት በተለያዩ የሀገር ውስጥና ዓለም አቀፋዊ ጫናዎች ውስጥ ሆኖ እንዴት ዘላቂነት ያለው እድገት አስመዘገበ የሚል ጥያቄ ሊነሳ ይችላል። ለዚህ ምላሹ ደግሞ ሀገር በቀል እሳቤን ይዞ የመጣው የማክሮ ኢኮኖሚ ማሻሻያ ነው። ብዝሃ ዘርፍ ላይ መሰረት ያደረገና ብዝሃ ተዋናይ ያለው ኢኮኖሚ መገንባት ደግሞ የማሻሻያው ማጥንጠኛ ነው። በአብዛኛው አንድ ዘርፍ ላይ ተንጠልጥሎ ከነበረው የኢኮኖሚ እሳቤ ግብርና፣ ኢንዱስትሪ፣ ማዕድን፣ ቱሪዝም እና ዲጂታል ቴክኖሎጂ ተመጣጣኝ ቢቻል ደግሞ እኩል ትኩረት የሚያገኙበት ፖሊሲዎች ተተግብረዋል። የሀገር ውስጥም ሆነ የውጭ ባለሀብቶች በኢኮኖሚ ውስጥ ያላቸውን ተሳትፎ ለማሳደግ የሚያስችሉ ሪፎርሞችም ብዝሃ ተዋናይ ያለው ኢኮኖሚን የመፍጠር እሳቤ ውስጥ ተተግብረዋል። የእነዚህ ማሻሻያዎች የመጨረሻ ግብም ፍትሐዊ የሀብት ክፍፍል የሰፈነበት ብዙሃ ተጠቃሚነት ያለው ብልጽግናን ማረጋገጥ ነው። አንደኛው ምዕራፍ ሀገር በቀል የኢኮኖሚ ማሻሻያም በሁለተኛ ምዕራፉ በ2017 ወደ ተሟላ ማክሮ ኢኮኖሚ ማሻሻያ ትግበራ ተሸጋግሯል። በትግበራው በዋና ዋና መለኪያዎች ምን ውጤቶች ተገኙ? እንመልከታቸው። በግብርናው ዘርፍ በአመት የሚታረሰው መሬት 26.3 ሚሊዮን ሄክታር በላይ የደረሰ ሲሆን በ2017 1.5 ቢሊዮን ኩንታል ምርት የተገኘበት ነው። በኢንዱስትሪ በ2018 የመጀመሪያው ሩብ ብቻ 1.08 ቢሊዮን ዶላር ዋጋ ያላቸውን ከውጭ ገቡ የነበሩ ምርቶች በሀገር ውስጥ መተካት ተችሏል። በ2017 ከተመዘገበው የ9.2 በመቶ እድገት የኢንዱስትሪ ድርሻ 3.7 በመቶ ነው። ይህ ደግሞ ጥራት ያለው ምርታማነቱ ያደገ መዋቅራዊ የኢኮኖሚ ሽግግርን ለማምጣት እገዛ ያደርጋል። በማዕድን ዘርፍም ባለፈው ዓመት 37 ቶን ወርቅ ለውጭ ገበያ ቀርቦ 3.5 ቢሊዮን ዶላር ተገኝቷል። በ2018 1 አንደኛው ሩብ ዓመት ብቻ 11.4 ቶን ወርቅ ተመርቷል። የግብርና፣ የኢንዱስትሪ የማዕድንና ሌሎች ዘርፎች ምርታማነት የውጭ ንግድ ገቢንም በከፍተኛ መጠን እያሳደገ ነው። ባለፈው ዓመት ከሸቀጦች ወጪ ንግድ በታሪኳ ከፍተኛ የሆነውን 8.3 ቢሊዮን ዶላር ገቢ ያገኘችው ኢትዮጵያ በዚህኛው ዓመት የመጀመሪያው ሩብ ብቻ 2.5 ቢሊዮን ዶላር ገቢ ያሳግታለች። የውጭ ንግድ አፈጻጸም አሁን ላይ የኢትዮጵያ ኢኮኖሚ የነበረበትን የውጭ ምንዛሬ እጥረት ችግር ከመሰረቱ እየፈታ ይገኛል። ባለፈው ዓመት ወጪ ንግድን ጨምሮ ከተለያዩ ምንጮች የተገኘው 32 ቢሊዮን ዶላር የውጭ ምንዛሪ ባላንስ ኦፍ ፔይመንት የሚባለውና ኢኮኖሚው ከሚፈልገው ትርፍ የውጭ ምንዛሪ የቀረበበት ነው። የገቢ አሰባሰብንም ስናይ በተያዘው በጀት ዓመት አንደኛው ሩብ የፌዴራል መንግስት የታክስ ገቢ 245 ቢሊዮን ብር ነው። ይህም ከአምናው ተመሳሳይ ወቅት 7 በመቶ ብልጫ ያለውና ከቅርብ ዓመታት በፊት በአንድ ዓመት ውስጥ የሚሰበሰብ የገንዘብ መጠን ነው። በኢትዮጵያ ኢኮኖሚ ሌላው ፈጣን እድገት እያስመዘገበ ያለው የፋይናንስ ዘርፍ ነው። አሁን ላይ የባንኮች ቁጥር 32 የደረሰ ሲሆን የወለድ ነፃ ባንክ አገልግሎትን በማስፋፋት ጭምርም በተደራሽነትም በአካታችነትም ዘርፉ በኢኮኖሚ ውስጥ ያለው ድርሻ ወሳኝነቱን እያሳየ ይገኛል። የባንኮች ጠቅላላ ሀብትም 49 ትሪሊዮን ብር በላይ ደርሷል። ለግሉ ዘርፍ የሚሰጡት ብድርም በዛው መጠን እያደገ ነው። በ2018 አንደኛው ሩብ ብቻ 262.3 ቢሊዮን ብር ብድር ያቀረቡ ሲሆን ከዚህ ውስጥ 81.3 በመቶ ለግሉ ዘርፍ የሰጡት ነው። የፋይናንስ ዘርፉ ታዲያ በዲጂታል ቴክኖሎጂም እየታገዘ ይገኛል። አሁን ላይ በኢኮኖሚው ውስጥ ከጥሬ ገንዘብ ዝውውር በዲጂታል የሚከናወነው በልጧል። ይህም ለኢኮኖሚ እንቅስቃሴው ቅልጥፍና የሚኖረው ጠቀሜታ እጅጉን የላቀ ነው። የኢትዮጵያ ኢኮኖሚ በ2018 የ10.2 በመቶ የባለ ሁለት አሃዝ እድገት እንደሚያስመዘግብ ተተንብዋል። ባለ ሁለት አሃዝ እድገት በተከታታይ ማስመዝገብ ደግሞ በፍጥነት ከድህነት ለመውጣትና ብልጽግናን ለማረጋገጥ እገዛው የላቀ መሆኑን የምጣኔ ሀብት ባለሙያዎች ያስረዳሉ። ኢትዮጵያ የተገበረችው ማክሮ ኢኮኖሚ ማሻሻያ፣ የሜጋ ፕሮጀክቶች ግንባታ፣ የኢንቨስትመንት ከባቢ ሪፎርምና የዓለም ኢኮኖሚ መሻሻል በዚህ ዓመት ያቀደችውን የ10 ነጥብ 2 በመቶ የኢኮኖሚ እድገት እንድታሳካ አስቻይ ሁኔታን እንደሚፈጥሩላትም ይታመናል። እዚህ ጉዳይ ላይ ቆይታ እናደርጋለን። ቆይታ አድርገን ተጨማሪ ሀሳቦችን ለማንሳት እንግዶችን ጋብዘናል። እንግዶቻችንን እናስተዋውቃችሁ የዲቭሎፕመንትና ኢኮኖሚክስ መምህርና ተመራማሪ የሆኑት ዶክተር ገመችሽ መርሻ የዛሬው እንግዳችን ናቸው። ወደ አማራ ክልል እና መራና በአማራ ክልል በምክትል ርዕሰ መስተዳደር ማዕረግ የገጠር ዘርፍ አስተባባሪ ዶክተር ድረስ ሳህሉም ከኛ ጋር የሚቆዩ ይሆናል። እንግዶቻችን ስለመጣችሁ እናመሰግናለን። እናመሰግናለን እናመሰግናለን ዶርስ ዶክተር ከርሶ እንጀምርና እንግዲህ የኢኮኖሚው ስብራቶች ናቸው ተብለው ከሚጠቀሱት ጉዳዮች መካከል አንዱ የነበረው ኢኮኖሚው አንድ ዘርፍ ላይ ብቻ ማተኮሩ እንደነበር ይገለጻል። እና በተለይ ከለውጡ በኋላ ኢኮኖሚው ብዝሃ መሰረት እንዲኖረው ወይም ደግሞ ብዝሃ ዘርፎች ላይ የተመሰረተ እንዲሆን በጣም ሰፊ ስራ ሲሰራ ቆይቷል። አሁን ኢትዮጵያ እየተከተለችው ከምትገኘው የኢኮኖሚ እሳቤ አንጻር ከመደመርም ፍልስፍና አንጻር እንዴት ይታያል? ይሄ ምን አይነት ተጨባጭ ለውጦችን እያስመዘገበ ነው ብለን ማንሳት እንችላለን። ኔጋና ዶክተር ከርሶ ጋና አመሰግናለሁ። የለውጡ መንግስት ስራ ከጀመረ ጊዜ ጀምሮ ሁላችሁም እንደምታውቁት የኢኮኖሚ ሀገር በቀል የኢኮኖሚ ማሻሻያ ፕሮግራም ተነድፎ ወደ ስራ ገብተናል። ትልቅ ለውጥም እየተመዘገበ ይገኛል። እንደሚታወቀው ከ2010 በፊት ሀገራችን ትከተል የነበረው የኢኮኖሚ እድገት አቅጣጫ ግብርና መር ኢንዱስትሪላይዜሽን የሚል ሆኖ ትልቁ ትኩረት የግብርናውን ሴክተር በሰፊው በማሳደግ ለኢንዱስትሪ ላደል እንዲፈጥር ሽግግር እንዲፈጥር ለማድረግ ታስቦ የተቀረጸ የእድገት ፕሮግራም ነበር ነገር ግን እሳቤው ይሄ ቢሆንም ሞሮፍ ትኩረት ይደረግ የነበረው በምግብ ሰብል ራስን ለመቻል እንጂ በፍጥነት ግብርናው አድጎ አስተዋጽኦ ለኢንዱስትሪው ቶሎ ብሎ እንዲያሻግር በማድረግ በኩል ከፍተኛ ተግዳሮት የተደቀነበት ነበረ። ከአገር በቀል የኢኮኖሚ ማሻሻያ ፕሮግራሙ በኋላ ግን ትልቁ ያሳሰብ ለውጥ የመጣው የመጀመሪያው ነገር ልማትን ስናስብ እድገትን ስናስብና ከድህነት ለመውጣት ፍላጎት ስናዳብር ማየት ያለብን በመጀመሪያ አገራችን ያላትን የመልማት ጸጋ እና አቅም የመፈተሽ የመለየት ከዛ እነዚህን ጸጋዎች የማከማቸት እና ወደ አቅም ወደ ሀብት ፈጠራ የመቀየር ስልት ተከትለን ነው የሄድ ነው። በዚህ አመታት ውስጥ የታየው እድገት በጣም ሰፊ ነው። ለዚህም ምንድን ነው አንዱ ዘርፍ ላይ ብቻ ማተኮር በቂ ስላልነበረ ግብርናውን በልኩ ለእድገቱ ማበርከት ያለበትን ነገር እንዲያበረክት፣ በተመሳሳይ ደግሞ ሌሎች ጎን ለጎን የማኑፋክቸሪንግ ኢንዱስትሪውም ራሱን ችሎ እድገቱን እንዲያስቀጥል፣ ከዚህ ውጭ ሁለቱንም ደግሞ በመመገብ የማዕድን ዘርፉ ትልቅ አስተዋጽኦ ስለሚኖረው በሁለት መንገድ አንደኛው ለኢንዱስትሪ ጥሬ ዕቃ በመሆን፣ ለግብርናውም ጥሬ ዕቃ በመሆን ማዕድን ትልቅ የኢኮኖሚ ማሳለጫ አቅም እንደሆነ የለውጡ መንግስት በመረዳቱ ለዚህ ዘርፍ ትልቅ ትኩረት ተሰጥቶት እየተሰራ ይገኛል። እንደሚታወቀው ሀገራችን በተሰራው ኤክስፕሎሬሽን በጣም ትልቅ የማዕድን ሀብት ያላት ሀገር እንደሆነ አሁን አሁን መረጃዎች እያሳዩ ነው። መረጃዎች ብቻ ሳይሆን በተግባርም ገብተን በዚህ ዘርፍ የመጣውን ለውጥ እያያችሁት ነው። የግብርናውን ዘርፍ ለማሳደግ እስከመሄድ ድረስ ደርሰናል። በሀገራችን የኮንስትራክሽን ኢንዱስትሪ እንዲስፋፋ የስሚንቶ ፋብሪካዎች በስፋት በዚህ የለውጥ ዓመታት የተሰሩበት ሁኔታ እንዳለ እናያለን። ከዛ ውጭ ይህን ሴክተር ደግሞ የበለጠ ለመደገፍ የኢንዱስትሪውና የግብርናውን አቅም የበለጠ ለማጠናከር ያለብንን የከረንሲ ችግር ለመፍታት በቱሪዝም ዘርፍ ያላትን አቅም ሀገሪቱ አሟጣ እንድትጠቀም የተደረገው ጥረት በራሱ ኢኮኖሚውን በከፍተኛ ደረጃ እየደገፈው ይገኛል። በአምስተኛ ደረጃ የተቀመጠው የዲጂታል ቴክኖሎጂ ደግሞ እንደዚህ በአራቱ ዋና የኢኮኖሚ እድገት ፒላሮች እንዲሳለጡ ለማድረግ የውጤታማነትንና ቅልጣፌን በማምጣት በኩል ትልቅ ሚና እየተጫወተ ይገኛል። ይህ ሀገር በቀል የኢኮኖሚ ሪፎርም እንግዲህ ከዚህ በፊት በአንድ በግብርና ላይ ብቻ ተንጠልጥሎ የነበረው አሁን በአራት ምሰሶዎች ላይ በአራት ብራንች መሬት ነክቶ እየተሰራበት ይገኛል። አንዱ ለአንዱም ተመጋጋቢ ሆነው አቅም እየሆነ ትልቅ ለውጥ እያስመዘገብ እንገኛለን ማለት ነው ከዚህ በፊት ከነበረው ዶክተር ገመች ወደ እርስዎ እንምጣና ከዚህ ቀደም የነበሩ የኢኮኖሚ ሞዴሎች እንግዲህ ከውጭ የተቀዱ መሆናቸው በተለይ ኢኮኖሚ በሚፈለገው ልክ እንዳያድርግ የነበረ ተጽዕኖ ምንድን ነው የሚለውን እናንሳ። ከዛም በተጨማሪ በኢኮኖሚ ወደኋላ ለቀረንባቸው ወይም ደግሞ ከቀረንባቸው ምክንያቶች አንዱ ነው ማለት እንችላለን፣ አንዱ ነው ማለት እንችላለን። መቅዳት ብቻ ሳይሆን የቀዳነውን በአግባቡ አለመተግበር የተቀዳ ብቻ ሳይሆን አገር ውስጥ የፈለቁትም የራሳቸው ችግር የነበረባቸው መሆኑን እናያለን። ለምሳሌ ከንጉሱ ዘመን ጀምሮ ብናይ የፊውዳል ስርዓት ነበረ፣ አገር ውስጥ የበቀለ ነው። ግን ጥቂቶቹን ሹማምንቶችና ሮያል ፋሚሊ የሚጠቅም ብዙዎቹን ጭሰኛ ያደረገ ያልጠቀመ፣ በድህነት ውስጥ ያስቀረ ስርዓት ነበረ። በደርግም ስንመጣ ሙሉ በሙሉ የተቀዳ የሀገር ውስጥ ነባራዊን ሁኔታ ያላገናዘበ ከካርልና ከማርክስ በላይ ካርልና ማርክስ ሆነው እምነት ባለበት ሀገር ውስጥ ፈጣሪ የለም ብሎ ኮንቴክስቱን ያልጠበቀ ኢምፕሊመንቴሽን ነው የተካሄደው። ያም ፌል አድርገዋል። በኢህአዴግ ጊዜም ስንመጣ ዴቨሎፕሜንታል ስቴት፣ መንግስትም ያለበት ግሉም ሴክተር ያለበት፣ ግን ጠንካራ መንግስት ያስፈልጋል። የኤዥያኖቹ ሞዴል ነው የተከተል ነው። ያ በራሱ ክፉ አልነበረም። እነ ቻይና እነ ሌሎቹ የተቀየሩበት መንገድ ነው። ግን አፈጻጸሙ ላይ ችግር ነበረ። ግል ሴክተር ጥቅም ብቻ ነው የሚያሳድደው፣ ካፒታሊስት ነው ፕሮፊት ብቻ ተከትሎ ይሄዳል። ለዛ ደግሞ ጥቅም ትርፍ የማያገኝበት ገጠር አካባቢ ላይ ኢንፍራስትራክቸር መስራት አይችልም፣ ሆስፒታል መስራት አይችልም። የራሱን ጥቅም ብቻ ነው የሚያሳድደው። ስለዚህ መንግስት ጣልቃ ገብቶ የሶሻሊስት ፓርቱ ማለት ነው ትላልቅ ኢንቨስትመንቶችን ፕሮጀክቶች መስራት አለበት ተብሎ ታስበዋል። ግን መንግስት ጣልቃ ሲገባ ግል ሴክተሩን ነው የተጫነው ግል ሴክተሩን ክራይ ሰብሳቢ በማረግ በማሳነስ ራሱ ሲገባ ደግሞ በትክክል ኢምፕሊሜንት አልተደረገም። የፖለቲካል እሊቱ ወደ ዘረፋ ወደ ሌብነት ነው የተገባው። ጥቂት አካላቶች ጥቂት ፖለቲካል እሊቶች የዘረፉበት ሀገርን የበዘበዙበት የሀገር ሀብት የሀገር ንብረት ከሀገር የሸሸበት በ30 ዓመት ውስጥ ከ30 ቢሊዮን ዶላር በላይ ከሀገር የሸሸበት ሀገሪቱ በተቋም የምትመራ ሳይሆን ደካማ ተቋም ተፈጥሮ በግለሰቦች እጅ የወደቀችበት ስቴት ካፕቸር የተፈጠረበት ሁኔታ ነው የነበረው። ስለዚህ የመደመር መንግስት ከዚህ ተምሮ የሀገርን ነባራዊ ሁኔታ ተረድቶ የውስጥ ችግር ደግሞ ያሳካቱ መንግስታቶቹም ያሳኩትም በጎ ነገር ወስዶ ከውጭም ተምሮ ለሀገራችን የሚመጥን የሚበጅ የትኛው ነው በማለት ኢኮኖሚ ሞዴል ብቻ አይደለም የመደመር መንግስት ሶስት ፒላሮች አሉት። ፊሎሶፊካል ፍሬምዎርክ ነው። ኢኮኖሚው፣ ሶሻል አስዌልስ ፖለቲካል ነው። የኢኮኖሚ ሁለንትናዊ ብልጽግና የሚረጋገጠው የኢኮኖሚው ሞዴል ብቻ በመከተል ሳይሆን ማህበራዊ ለውጥ ኢኮኖሚን የሚደግፍ ሞራል ያለው ኢትክስ ያለው ኃላፊነት የሚወስድ ዜጋ ካልተፈጠረ ኢኮኖሚ በራሱ ሊሳካ አይችልም። ፖለቲካው ራሱ እይታ አለው። አሳታፊ አካታች የሆነ ሰላምና አንድነት መደመር መንግስት የፖለቲካ ሰላም ማጣት፣ ግጭቶች እንደ ኮስት ነው የሚያዩ። እንደ ዋጋ መክፈል ኮስት ነው ዋጋ ያስከፍለናል፣ ከኢኮኖሚ ይጎትተናል ነው። ስለዚህ ሁለንትናዊ ብልጽግና የሚመጣው እነኚህን ፊሎሶፊካል ፍሬምወርኮች በማቀናጀት የሀገር ውስጥ አቅም በመገንባት ሁሉም ቦታ ያለውን አቅር ማሰባሰብ፣ መንግስትና ሕዝብን በመተባበር መንግስትና ግል ሴክተር በመተባበር የሀገር ውስጥ አቅም በማመንጨት ሁሉም በጋራ የሚያርግበት ጥቂት ግለሰቦች ጥቅል ቡድኖች የሚያርጉበት ሀገር ሳይሆን የጋራ ዴስቲኒ ያለው ኮሌክቲቭ ዴስቲኒ እንደ ሸርድ ፕሮስፔሪቲ ነው። የጋራ ግብ፣ የጋራ ራእይ በጋራ ማደግን እሳቤ ያደረገው የሀገርን ሀብት በጋራ መሰብሰብን እሳቤ ያደረገው ደግሞ ቤኖቫለንት ጋቨርመንት ነው። በኖቫለንት ማለት ጉድዊል ያለው እውነተኛ ፈቃድ ያለው ለሀገር ለህዝብ የቆመ የሚያስብ ከሌብነት የጸዳ በስራ የሚያምን፣ ሌብነትን የሚጠየፍ በስራ የሚያምን የሁሉም ማንም ወደ ኋላ መቅረት የለበትም ብሎ የሚያምን እንደዛ ካላረግ የሁላችን ማደግ ነው። ኢትዮጵያን የሚያሳድግም የአንድ ግለሰብ የአንድ ቡድን ማደግ ሳይሆን በጋራ እድገት በጋራ አቅም ማጉልበትና የጋራ ግብ የጋራ ራዕይ የሰነቀ በእውነት በንጽህና በስራ ብቻ በሰላም በአንድነት የሀገራዊን እድገትና የነገውን የትውልድን እጣፋንታ ትውልድን ተኮር ነው፣ እጣፋንታ ለማሳካት የሚንቀሳቀስ ሁኔታ ነው ያለው ማለት ነው። በጣም ጥሩ ዶክተር ወደ እርስዎ እንመለስና የመጨረሻ እርግን በጣም በአጭሩ እንመለከተዋለን። እንግዲህ ኢትዮጵያ ቀደም ሲል ሲያነሱ እንድትነበረ እርስዎም ብዙ ሀብቶች አሏት እነዚህን ሀብቶች መጠቀም አልቻልንም። ይሄ የኢኮኖሚ እሳቤ ደግሞ ሀብቶቻችንን ገልጠን እንድንመለከት እድል የፈጠረልን ነው ተብሎ ይነሳል ና ምናልባት ይሄ የኢኮኖሚ እሳቤ ከዚህ በኋላ ያሉንን አቅሞች እንዴት እንድንጠቀምባቸው ጥሩ መንገድ የሚፈጥር ነው ብለው ያነሱልናል። ይህችን የመጨረሻ እናድርጋት በጣም ባጭሩ። እሺ ያው ቅድምም እንዳነሳውልህ ይሄ አሁን የያዝነው የኢኮኖሚ ሪፎርም እሳቤው የልማት አቅጣጫችን ቀጣይም፣ ያለንን ሀብት በአግባቡ የበለጠ እንድንፈትሽና ተደማሪ አቅም አድርገን ኢኮኖሚውን እንደናሳልጥ የሚያደርገን ነው። የዚህ ማሳያ ምንድን ነው ብለን ብንወስድ፣ ግብርና ላይ እንኳ ብንወስድ ከዚህ በፊት እንደምታውቀው በመስኖና መህር ላይ ያተኮረ ግን በተለመዱ ሰብሎች ላይ የመሄድ ነበር። ዛሬ ላይ በሚያስደምም ሁኔታ ባልተለመደ ሁኔታ በበጋ ስንዴን ማምረት ጀምረናል። በማንፋክቸሪንግ ኢንዱስትሪው ብትሄድም የዛሬ ሰባት ዓመት አካባቢ በየከተሞች አንድ ወይ ሁለት የዱቄት ፋብሪካ ታገኝ እንደሆን እንጂ ሌላ አልነበረም። እንደው ባህር ዳር እኔ የተቀመጥኩባትን ከተማ እንኳ አንስቼ ብነግርህ ዛሬ ላይ ከ240 በላይ ኢንዱስትሪዎች በስራ ላይ ይገኛሉ። የማኑፋክቸሪንግ ኢንዱስትሪ ይሄ ምንድን ነው? አንድ ኢንዱስትሪ ሲፈጠር ሌላ እንዲፈጠር ያደርገዋል። አሁን የተጀመረው የልማት እንቅስቃሴ ሌላ ተጨማሪ እንድታስብ የሚያደርግ ነው። አንድ የልብስ ፋብሪካ ሲገነባ ቀጥሎ ለልብስ ፋብሪካ የሚያገለግሉ አክሰሰሪዎችን ያስባል። እንዲህ እያደረገ መልቲፕሊኬት እያደረገ የሚሄድ ባህሪ ያለው ኢኮኖሚ በባህሪው አንድ ነገር ሲጀምር ሌሎች ሰብሲደሪ የሆኑ ጉዳዮችን አያይዞ ይዞ የሚመጣ ስለሆነ አሁንም ኢትዮጵያ ውስጥ ያለውን አጠቃላይ አቅማችንን የበለጠ እንድንፈትሽ የሚያደርግ ይሄ ከዚህ በፊት የጀመርናቸው በመጣንበት ሰባት ዓመት ውስጥ ያየናቸው የልማት ለውጦች እያሳዩን ያለ ገና ይቺ ሀገር ያልተነካ ሰፊ አቅም እንዳላትና ይህንን አቅም አሟጦ በመጠቀም ኢኮኖሚ ማሳደግ እንደሚገባ ብዙ ተስፋዎች ከፊታችን እንዳሉን በእየእለት ከእለት የምንሰራቸው ስራዎች እያሳዩን መጠዋልና ይህ ሀገር ገና ያልተነካ ነው። በመጨረሻው ምነግርህ አንዱ ትልቁ ማሳያ ለዚህ ከመጣንበት ውስጥ መጀመሪያ ነዳጅ በጣም ከፍተኛ ፍላጎት ስለነበረ ነዳጅ አወጣል። ከነዳጁ ቀጥሎ የመጣው ነገር ምንድን ነው? የማዳበሪያ ፋብሪካ እዛው ላይ መገንባት እንደሚቻል እና ትልቅ ፍላጎት ያለው ልማቱን ግብርናውን ሊያዘምን የሚችለውን የሚችለውን ፍላጎታችንን በመፍታትና ትልቁን የአገሪቱን የምንዛሬ ችግር በሚቀርፍ መንገድ ሌላ ተጨማሪ የልማት አቅም ነው ይዞልን የመጣ እንዲህ እያለ ያላየናቸውን እያሳየ የሚያስፈነጥርና ወደ ዝል ላይ የሚከት የኢኮኖሚ አቅጣጫ እየተከተል መሆናችንን የሚያሳይ ነው። እናመሰግናለን ዶክተር ገመች እሱ ደርሶ እንምጣና በተለይ ብዝሀ ዘርፍ ኢኮኖሚን ታሳቢ በማድረግ ብዝሀ ተዋናይ እና ብዛ ተጠቃሚነት እንዲረጋገጥ በማድረግ ረገድ የመፍጠር የመፍጠንና የመዝለል ሳቢዎች ምን ያህል አስተዋጽኦ አላቸው ይላሉ? ይሄ በጣም ወሳኝ ነው። እንግዲህ በተግባርም እየታየ ያለው ሁኔታ ነው። በሀገራችን ያለው ሁኔታ ለምሳሌ ጥሩ ምሳሌ ግሪን ሌጋሲ አረንጓዴ አሻራ ትልቅ ዝላ የተደረገበት ነው። በስድስት ዓመት ውስጥ 48 ቢሊዮን ችግኝ መትከል በዋጋ ሲተመን ከ48 ቢሊዮን ዶላር በላይ ሆኖ ለሀገሪቱ ትልቅ ኢንቨስትመንት ነው፣ ትልቅ አቅም ነው። ሌላ አዲስ አበባ ከተማ መውሰድ እንችላለን። የምንፈልጋትን ምቹ ከተማ መፍጠር መፍጠር፣ እሱ ነው፣ ንጹህ ከተማ መፍጠር፣ ለሁሉም ምቹ የሆነችውን ከተማ መፍጠር። ያን የምንፈጥረው ደግሞ በፍጥነት አዲስ አበባ ቆሻሻዋን በአጭር ጊዜ አጽርታ ዛሬ የምትስብ የምትማርክ ለሁሉም የምትሆን በፍጥነት ተገንብቷል። እዚህ ውስጥ ዝላ ያለ ቴክኖሎጂን በመጠቀም ዝላዮች ይኖራሉ። በትብብር መንግስትና ግሉ ሴክተሩ በሚያደርጉት ትብብር የተሳኩ ፕሮጀክቶች አሉ። ስለዚህ ለሁሉም ምቹ የሆነች ሁሉንም የምታቅፍ ማራኪ የሆነች ከተማ መፍጠር ተችሏል። ጥሩ ምሳሌ ናት ኮሪደር ልማት የወንዝ ዳርቻ ልማቶች ጥሩ ምሳሌ ናቸው። ይሄ በተጨባጭ የታየ ሁሉም ቦታ ሊተገበር የሚገባ ለምሳሌ ይሄን ፍጥነት በሰላምና በአንድነት ማምጣት እንችላለን። ዋጋ ያስከፍሉንን ነገሮችን በማስወገድ በፍጥነት ይሄን ሰላሙን መፍጠር አንድነቱን መፍጠር እየተደረገ ነው። ኢትዮጵያ እየመከረች ነው። ለምሳሌ ልክ እንደ ግሪን ሌጋሲ ህዝብ ወጥቶ 25 ሚሊዮን ኢትዮጵያኖች በየአመቱ እየወጡ ነው 48 ቢሊዮን ዶላር ኢንቨስት ያደረጉት አገሪቱ ላይ እንደዚሁም ኢትዮጵያኖች እየመከሩ እየተነጋገሩ በፍጥነት አንድነታቸውንና ሰላማቸውን በማጽናት የምንፈልገውን ነገር ሀገር መፍጠር እንችላለን። ለሁሉም ምቹ የሆነች ሁለንተናዊ ብልጽግና የተረጋገጠበት ሀገር በፍጥነት በመዝለል የግድ 100 አመት ልፈጅብን አይገባን። ለሌሎቹ 50 አመት የፈጀ ልፈጅብን አይገባን። የኤዥያ ሀገራቶች ይሄን በሰላሳ አመት በአርባ አመት በሀያ አመት ውስጥ አሳክቶታል። ስለዚህ ይሄ የሚሰራ በተጨባጭ እየታየ ያለው ሁሉም ከተባበረበት፣ ሁሉም ከሰራበት፣ ትብብሩ ከተጠናከረ መንግስትና ህዝብ መካከል ያለው ትብብር፣ መንግስትና ግል ሴክተር መካከል ያለው ትብብር በትብብር ሞዴል ነው። ሁሉም አቅሙን ያምጣ፣ ሁሉም ያለውን ያዋጣ፣ መልካም ነገር እናዋጣ፣ በጋራ እንደግ፣ የጋራ ራእይ የጋራ ዴስቲኒ ይኑረን ነው የኢትዮጵያኖች እድል ፋንታ አንድ ላይ መሆኑን የሚያምን ነው። አሁን መደመር መንግስት ተበጣጥሰን የት አንደርስም ነው። ተሞክሯል። አልተሳካም። አልሆነም። ስለዚህ የጋራ ዴስቲኒ ሀገራዊ ራእይ፣ ሀገራዊ ግብ፣ ትውልድ ማዕከል ያደረገ በፍጥነት በና በመፍጠር የምቹ ነገር በመፍጠር የምንፈልጋትን በመፍጠር ንጹህ ከተማ መፍጠር ችለናል። ለሁሉም የምቹ የሆነችውን ከተማ ኢንክሉዚቭ የሆነች ሁሉም የምታቅፍ ማንም የማይገለልበት አዲስ አበባ ጥሩ ምሳሌ ናት። ማንም መቶ ኢንቨስት የሚያረግባት ማንም የሚመርጣት ክልል፣ አንዳንድ ቦታ ተሰደው የት ነው የሚመጣው? አቅም ያለ ሰው አዲስ አበባ መቶ ኢንቨስት ያረጋል። በነጻነቱ ተከብሮ ማንነቱ ሳይጠየቅ ያለውን ኢንቨስት አድርጎ መኖር መስራት የሚችልበት እንደዚህ አይነት ነገር መፍጠር ተጭሮ መፍጠር ማለት ይሄ ነው። ምቹ ለሁሉም የሚስማማ የሚያዋጣን የሚያዛልቀን ሁኔታ መፍጠር ሀገር መፍጠር ይቻላል። ይሄን ደግሞ በፍጥነት ማድረግ ይቻላል። ፍጥነቱ የሚመጣው በትብብር በአንድነት በመስማማት ነው የሚመጣው። ስለዚህ ሰላማችንንም በዚህ መልኩ አንድነታችን ከፈጠር ሌላው ሁሉ ቀላልና የሚያዋጣ የሚሆንበት ሁኔታ ይታየኛል ማለት ነው። መልካም፣ እናመሰግናለን። አዎ እናመሰግናለን። እንግዶቻችን የዴቨሎፕመንትና ኢኮኖሚክስ መምህርና ተመራማሪ ዶክተር ገመቺስ መርሻ ከዚሁ ከስቱዲዮ እንዲሁም ከባህር ዳር ስቱዲዮ በአማራ ክልል በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪ ዶክተር ድረስ ሳህሉ፣ ሁለታችሁም በማለዳ ተገኝታችሁ ይህንን የመሰለ ማብራሪያ ስለሰጣችሁን ከልብ እናመሰግናለን። መልካም ቀን እንዲሆንላችሁ እንመኛለን። እናመሰግናለን። ታንኪው መልካም።